ም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ የዕለቱን የዜና ወጃችን እንሆ ጀምሯል አዳዲስና ኦታዊ መረጃ ማስደመጥ ጀምረናል በቅድሚያ ርዕሰ ዜናዎቹን ነግራችኋለን አብራችሁን ቆዩ የግብፁ አምባሳደር በኤርትራ አድርገው መቀሌ ገብተው ከጄኔራል ታደሰ ወረደና ከሞን ጅሬኖ ጋር በድብቅ ተወያይተዋል የሚለው የተለያዩ የማህበራዊ ሚዲያ እየተዘዋወረ የሚገኘውን መረጃ ይዘናል በዚህም ጉዳይ ምን የተለየ ነገር አለ የሚለው የዜና ትንታኔያችን አካቶታል ቆይታችሁ የምትሰሙት ይሆናል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከመሻ አዲስ አበባ መግባታቸው ታውቋል። በምን ጉዳይ የሚለው የዜና ጥርቅራችን አካቶታል። ቆይታቸው የምሰሙት ይሆናል። ምክትል ኢታማዦር ሹም ጄኔራል አበባው ታደሰ ሰራዊቱ ለትልቅ ግዳጅ ይዘጋጅ ሲሉ ማሳሰቢያ ሰጥተዋል። በዚህም ጉዳይ በኢትዮጵያና በኤርትራ መካከል ያለው ነገር ከእለት ወደ እለት እየሰፋ ነው የሚል አድምታ ተፈጥሯል። በዚህም ጉዳይ የዜና ትንታኔያችን አካቶታል። ቆይታቸው የመሰሙት ይሆናል። ብር የመግዛት አቅማሽ ቆልቆል መጨረሻው የት ይደርስ ነው ተባለ። የውጭ ምንዛሬ በገበያ እንዲመር ከመደረጉ ጥቂት ቀናት በፊት የአንድ ዶላር ዋጋ 56 ብር 47 የነበረ ሲሆን ከሰባት ወር በኋላ ግን የአንድ ዶላር ዋጋ 57 ነጥብ 8 በላይ እጥፍኗል ተብለዋል። የአንድ ዶላር ዋጋ በሰባት ወራት ውስጥ ያሳየው ጭማሪ 1.3756 ሲሆን በመቶኛ ሲሰላ 2.4 ፐርሰንት ብቻ ነው ተብሏል። በዚህም ጉዳይ ዜና ትንታኔያችን አካተናል። ቆይታቸው የሚሰሙት ይሆናል። ክልል ያለው ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረግኩን ሲል የክልሉ መንግስት አስታውቋል። መንግስትም ከፋኖ ጋር ድርድር ሊጀምር መሆኑን አስታውቋል። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ለጋዜጠኛ ፕላስ እንደተናገሩት በክልሉ ያለው ግጭት ለማስቆም በርካታ ስራዎች እየተሰሩ ነው ሲል አሳስበዋል። በዚህም ጉዳይ ዜና ትንታኔያችን አካቶታል። ቆይታቸው የሚሰሙት ይሆናል። ፕሬዚዳንት ትራምፕ ከሩሲያው ፕሬዚዳንት ብላድሚር ፑቲን ጋር በጣም ፍሬያማ የሆነ ጥሪ እንዳደረጉ ገልጸው ፑቲን በመካከለኛው ምስራቅ ሰላም ለማስፈን ስላሳዩ ስኬት እንኳን ደስ አላቸው እንዳሉት ተነግሯል። በዚህም ጉዳይ ዜና ጥንቅራችን አካቶታል፣ ቆይታቸው የሚሰሙት ይሆናል። ኢራን የዓለም የሰላም ስጋት በመሆኗ ኒውክሌር አያስፈልጋትም ሲሉ ትራምፕ ተናገሩ። ዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ የአሜሪካ ኢራን ኒውክሌር ማብለያ ጣቢያ ላይ ድብደባ ባትፈጽም ኖሮ የመካከለኛው ምስራቅ የተጀመረው እስራኤል ለሐማስ ድርድር በፍጹም ሊሳካ የሚችል እንዳልነበር መናገራቸው ተሰምተዋል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ ወደ ዕለቱ የመጀመሪያ አጫጭር ዜና ስናልፍ። በምርጫ ቦርድ ህጋዊነቱ የተሰረዘው ህዝባዊ ወያኔ ሀርነት ትግራይ በትጥቅ ትግል ለመጣል ጫካ የገባ የትግራይ የሰላም ኃይል ቲፒኤፍ በአንድ አካባቢ የሚገኘው ኃይል ስብሰባ በቪዲዮ አጋርቶ ተመልክተናል። በዚህም ጉዳይ በህወሀት ላይ ምን ሊፈጠር የሚችለው የሚለውን ነገር ስጋትም ጨምረዋል። በመሆኑም አራተኛ ቀኑን የያዘው በመቀሌ እየተካሄደ ያለው የትግራይ ሰራዊትም ንቅናቄ ህወሀትን አሳስቦታል። በዚህም ጉዳይ ምን ሊከሰት የሚችል ይሆናል የሚለውን የብዙ ሀሳብ ሆነዋል። የግብጽ አምባሳደር በኤርትራ አድርገው መቀሌ ገብተው በጄኔራል ታደሰ ወረድና በሞንጆሪኖ ጋር በድብቅ ተዋይተዋይ ለሚል የተለያየ ማህበር ሚዲያ የተዘዋወረ የሚገኘው ቪዲዮ የተሳሳተ ነው። ይህ ምስል የሚያሳየው አንድ ህንድ ዶክተር ጦርነት ለቆሰሉ ሕክምና እርዳታ ለማድረግ በአንድ ወቅ ከጄኔራል ታደሰ ወረደና ከሞንጆሪኖ እንዲሁም ከትግራይ አርበኞች ኃላፊ ታደሰ ወረደ ፊት ለፊት የሚታየ ሆኖ በጉብኝት ት ያደረጉ ውይይት እንደሆነ መረጃ ይጠቁመዋል። ግብፅ በቅርቡ ለኢትዮጵያ የሾመቸው አምባሳደር ዶክተር ኦቢያድ ኢል ዶናሪ የሚባሉ ሲሆን የመጀመሪያው ምስል ምስል የተቀመጡ ናቸው። አዲሱ የግብፅ አምባሳደር በኢትዮጵያ ትናንትና ከፕሬዝዳንት አፅቀ ሥላሴ ጋር ተገናኝተው ውይይት አድርገዋል። ፕሬዚዳንት አያቅስ ሥላሴም አዲሱን የግብፅ አምባሳደር የሹመት ደብዳቤ ተቀብለዋል። ፕሬዚዳንት አያቅስ ሥላሴ ትናንት በብሔራዊ ቤተ መንግስት አዲስ የተሾሙትን የግብፅ አምባሳደር አባይድ ኤልዳዋይድ የሹመት ደብዳቤ መቀበላቸውን የውጭ ጉዳይ ሚኒስተር አስታውቋል። በሥነ ስርዓቱ ላይ የውጭ ጉዳይ ሚኒስተር ዶክተር ጊዶ ጢሞቴዎስ ና የውጭ ጉዳይ ሚኒስተር ዴታ አምባሳደር ብርሃን ጸጋይ ተገኝተዋል። በዚህ ወቅት ፕሬዚዳንት አየ በኢትዮጵያ ና በግብጽ መካከል ረጅም ጊዜ የቆየው ዘርፈ ብዙ ግንኙነት መኖሩን አጽኖት ሰጥተዋል። በግብርና በኢንዱስትሪና ማኒፋክቸር ዘርፎች ላይ ትብብር እንዳላቸው አንስተው ከፕሬዚዳንቱ አምባሳደር ጋር ባደረጉ ውይይት በሁለቱ ሀገራት መካከል ቀሪ ቴክኒካዊ ጉዳይ ቢኖርም በሁለቱ ሀገር አቅምና የጋራ ጥረት ብልሃት ብቻ የሚደረስባቸው መሆኑን መግለጻቸው የመንግስት ሚዲያ መዘገባቸው ይታወቃል። ጄኔራል ታደሰ ወረደ ማምሻውን ወደ አራት ኪሎ አምርተዋል። በዚህም ጉዳይ የጌታቸው ረዳት ፋንታ ገጥሟቸው ነው ቢልም ነገሩ ከዚህ በተቃራኒ ሆኗል። የትግራይ ጊዜ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ከመሻሽ አዲስ አበባ መግባታቸው ታውቋል። በክልሉ ታጣቂዎች ለአመፃ አደባባይ ከወጡ እነሆ አምስተኛ ቀኑ አልፎ አንዳንዶች ጄኔራሉ አቶ ጌታቸው ረዳጣ ሳይገጥሟቸው አይቀርም እያሉ ቢሆንም ወደ አራት ኪሎ የመጡበት ገንዘብ ለመጠየቅ እንደሆነ ተጠቁመዋል። በተያያዘ መረጃ ኮርና ከኮር በላይ ያለው አመራር ከዛሬ ጀምሮ አንድ ቦታ ተወስነው እንዲቆዩ መወሰኑ ተሰምቷል ተዋል ሰራዊቱ ለትልቅ ግዳጅ ይዘጋጅ ሲሉ ጀኔራል አበባው ታደሰ ተናገሩ። ሁለቱ ነገር መጠንቀቅ ያለብን የዲጂታል ጦርነት፣ አእምሯችን የሚመጣ ጦርነት፣ በስድብ የሚመጣ ጦርነት በቅጡ እናውቃለን ብለዋል። በመንደር የሚመጣብን ጦርነት በቅጡ እናውቃለን። ማን እንደሚልከውም እናውቃለን። በዚያ ጊዜ በቂ ዝግጅት አድርገናል። የዚህም ደማችን አጥንታችሁም ከስክሳችሁ ለዚያ ታላቅ ግዳጅ እንዘጋጅ። ይህም ንግግር ያሰሙ ጀኔራል አበባው ታደሰ ከቀናት በፊት በባቱ ከተማ ተገኝተው ነው መንግስት ከፋኖ ጋር ድርድር ሊጀምር ነው። በአማራ ክልል ያለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረጉ ሲለ የክልሉ መንግስት አስታውቋል። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታውን ለጋዜጠኛ ፕላስ እንደተናገሩት በክልሉ ያለው ግጭት ለማስቆም በርካታ ስራዎች እየተሰሩ ነው ብለዋል። በክልሉ ያለው ግጭት ሀብትና ንብረት፣ የሰው ነፍስ ውድመት እያደረሰ ነው። ግጭቱ እያደረሰ ያለው ውድመት ለማስቆም የጀመረውን የልማት ፕሮጀክት ለማጠናቀቅ ግጭቱ በድርድር ለመፍታት እየተደረገ ያለውን ጥረት ተጠናክሮ ቀጥሏል ብለዋል። ግጭቱ በድርድር ለማስቆም እየተሰራ ነው ያለው ስራ አሁን ተጠናክሮ ቀጥሏል ሲሉም ተናግረዋል በክልሉ ያለው ግጭት በሰላማዊ መንገድ ለመቋጨት አመራሩ ከላይ እስከታይ ድረስ ማደራጀት የጸጥታ ኃይሉ ሪፎርም የመስራት የሰላም ጥሪ የማድረግ ስራ መሰራት እንዳለባቸውም ተናግረዋል የብር የመግዛት አቅም ማሽቆልቆል መጨረሻው እስከየት ድረስ ነው ተባለ። የውጭ ምንዛሬ በገበያ ዋጋ እንዲመራ ከመደረጉ ጥቂት ቀናት በፊት የአንድ ዶላር ዋጋ በ56 ከ47 የነበረ ሲሆን ከሰባት ወር በኋላ ደግሞ የአንድ ዶላር ዋጋ 57.8 ሆኗል ተብለዋል። የአንድ ዶላር ዋጋ በሰባት ወር ውስጥ ያሳየው ጭማሬ 1.3 ሲሆን በመቶኛ ሲሰላ ሁለት ነጥብ አራት ነው። የውጭ ምንዛሬ ገበያ እንዲመራ ከተደረገ ከሁለት ቀናት የአንድ ዶላር ዋጋ 17 በመቶኛ ደግሞ 31 ነጥብ 1 ፐርሰንት ጨምሮ ተደርጓል። በመሆኑም የአንድ ዶላር ዋጋ አሁን ባለው 148 የደረሰ ሲሆን ይህም ማለት በውጭ ምንዛሬ በገበያ ዋጋ እንዲመራ ከተደረገ ከአንድ ዓመት ከሁለት ወር ከ15 ቀን በኋላ 162.23 ፐርሰንት በብር ደግሞ 91.6 ጨምረዋል። ካለፈው ጨረታ በተደረገው ሲነጻጸም በአምስት ወር ውስጥ ደግሞ 13 ነጥብ ጨምረዋል ሲሉ የኢኮኖሚ ባለሙያ ሙሾ ሰሙ ገልጸዋል። ፕሬዝዳንት ትራምፕ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በጣም ፍሬ የማይሆኑ ጥሪ እንዳደረጉ ገልጸው ፑቲን በመካከለኛው ምሥራት ሰላም ለማስፈን ስላሳዩ ስኬት እንኳን ደስ ያለው እንዳለው ተናግረዋል። ሁለቱም የሩሲያ ዩክሬን ጦርነት ማብቂያና የጦርነት ማብቂያ በኋላ የሚደረግ የንግድ ልውውጥ ተወያይተው የሚቀጥለው ሳምንት በጸሐፊ ሪፐብሊክ ማርክ ሩቤ የሚመራው ከፍተኛ ደረጃ ስብሰባ ለማድረግ ተስማምተዋል። ትራምፕ እና ፑቲን በቅርቡ የሰላም ውይይት ለማካሄድ ቡዳፔስት ለመገናኘት አቅደው ትራምፕ ደግሞ ዩክሬን ፕሬዝዳንት ዘለንስኪ ነገ እንደሚገናኙም ተናግረዋል። ኢራን የዓለም የሰላም ስጋት በመሆኗ ኒኩለር አያስፈልጋትም ሲሉ ትራምፕ ተናግረዋል። ዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ አሜሪካዊ የኢራን ኒኩሌር ማብላያ ጣቢያ ላይ ድብደባ ባትፈጽም ኖረው የመካከለኛ ምስራቅ የተጀመረው እስራኤል ሐማስ ድርድር በፍጹም ሊሳካ የሚችል እንዳነበር መናገራቸው ተሰምተዋል። ዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ለፎክስ ኒውስ በሰጡ ቃለ በዚህ ዓመት መጀመሪያ ላይ በኢራን የኒክሌር መስሪያ ቤቱ ላይ ስለደረሰው ጥቃት ሲናገሩ ኢራን የኒክሌር ጦር መሳሪያ ለማምረት መቃረቧን፣ ይህ ቢኖር ኖሮ የጋዛ ሰላም ስምምነት ሊሳካ አይችልም ብለዋል። ፕሬዚዳንቱ በፎርድና ናታዝ ኢስፋሃን የሚገኘው የኢራን የኒክሌር ፋሲሊቲዎች ላይ የአሜሪካ ቦምብ ጥቃት የቴህራን የኒክሌር መርሃ ግብር በእጅጉ ያዳከመ ትልቅ ስኬት ነው። ከዚህ በኋላ ትህራን በመካከለኛው ምስራቅ ፖለቲካ እጇ እንድትሰበስብ አድርገዋል ብለዋል። ትራም ኢራን የኒክሌር ጦር መሳሪያ ኒሮራት አንድ ወር ብቻ ቀርቷት ነበር። ያ እንድሆን ብንፈቅድ ኖሮ ይህ ስምነት ሊሳካ አይችልም ነበር፣ ከሆነም በላዩ ላይ ታላቅ ደመና ይኖር ነበር። ምክንያቱም ሐማስ የኒክሌር ጦር መሳሪያ ያላትን ሀገር ከጎኑ በመሆኑ በጭራሽ በሰላም ሸብረካ አይልም ነበር ብለዋል። ያከላውም ለሰላም ስምነቱ የተደረገው ጥረት ዓለም እንዳደረገ ኢራን የኒክሌር ጦር መሳሪያ ብታገኝ በሰላም እድገት ላይ ጥቁር ደመና ይፈጥር ነበር። ኢራን አቅም ማሳጣታችን በትክክል ውሳኔ ነበር ስለዋል። ይህን ያስነበበው ታይፕ ኦፍ እስራኤልና ዘ ሚድልስት ናቸው።